ማኀበረ ቅዱሳን ከአዲስ አበባ ዩኒቨርሲቲና ከተለያዩ ከፍተኛ ትምህርት ተቋማት ትምህርታቸውን ላጠናቀቁ ግቢ ጉባኤያት ተማሪዎች በጠቅላይ ቤተ ክህነት ስብከተ ወንጌል አዳራሽ ሐምሌ 3 ቀን 2008 ዓ.ም በብፁዓን አበው ሊቃነ ጳጳሳት ቡራኬ አስመረቀ። የማኅበረ ቅዱሳን ዋና ጸሐፊ አቶ ተስፋዬ ቢሆነኝ ለተመራቂዎች እንኳን ደስ አላችሁ መልእክት ሲያስተላልፉ የቅድስት ቤተ ክርስቲያን ልጆች ወደ ከፍተኛ ትምህርት ተቋማት ሲገቡ ከቤተ ክርስቲያን እንዳይለዩና ራሳቸውን ከኑፋቄ ትምህርት እንዲጠብቁ ባላቸው አቅም ሁሉ ቤተ ክርስቲያንን እንዲያገለግሉ ማድረግ የማኅበሩ ዓላማ መሆኑን ተናግረዋል። ውድ ተመራቂዎች በዛሬው ዕለት አንዱ የሕይወታችሁን አስደሳች ጊዜ በማክበራችሁ በእውቀት ሥጋዊና መንፈሳዊ በማደጋችሁና በመጠንከራችሁ በዓሉን ለማክበር በመሰብሰባችሁ ደስ ሊላችሁ እግዚአብሔርንም ልታመሰግኑ ይገባል። ማኅበረ ቅዱሳን ይህን በዓል ሲያዘጋጅ መንፈሳዊ ደስታ ይሰማዋል። ማህበሩ እግዚአብሔር ያከበራቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን በአጠቃላይ የቅዱሳን አማላጅነት፣ ተራዳይነት፣ ገድልና ትሩፋት የሚዘከሩበት የሚታሰቡበት የአገልግሎት ማህበር ነው የ የማህበሩ ተቀዳሚ ዓላማ ወደ ከፍተኛ ትምህርት ተቋማት የሚገቡ የቤተክርስቲያን ልጆች በተቋም ቆይታቸው ወቅት ወደ ቤተ ክርስቲያን እንዲ ሄዱ። በተዘጋጀላቸው ስርዓተ ትምህርት መሰረት የቤተ ክርስቲያንን እምነትና ስርዓት አምልኮ እንዲማሩ ራሳቸውን በክርስትና ህይወት እንዲያጸኑ ከተለያዩ የክደትና የኑፋቄ ትምህርቶች እንዲጠበቁ በቤተ ክርስቲያናቸው በገንዘባቸው በእውቀታቸውና በጉልበታቸው እንዲያገለግሉ የማድረግ ተልዕኮዎችን መፈጸም ነው። በዛሬው ዕለት የሚመረቁትን ጨምሮ ከአምስት መቶ ሺህ በላይ የከፍተኛ ትምህርት ተቋማት ተማሪዎች በየአጥቢያው አስተምሮ በአባቶች ቡራኬ አስመርቋል። በአሁኑ ወቅትም ከ250 ሺህ በላይ ተማሪዎች በግቢ ጉባኤያት አቅፎ በማስተማር ላይ ይገኛል። ውድ ተመራቂዎች፣ በዛሬው ዕለት የምረቃ በዓላችሁን በምታከብሩበት ጊዜ በምትሰማሩበት የስራ ቦታ በግቢ ውስጥ በጥቂቱ የጀመራችሁትን መንፈሳዊ ጉዞ አብዝታችሁ እንድትቀጥሉ መንፈሳዊ ጥሪያችንን እናቀርባለን። በዩኒቨርሲቲ ቆይታቸው ከዋናው ትምህርታቸው በተጨማሪ በግቢ ጉባኤ የሚሰጠውን ትምህርት በመከታተልና ማኅበሩ ባዘጋጀላቸው መምህራን አማካይነት የአብነት ትምህርት ሲማሩ የቆዩ 25 ተማሪዎች ዲቁና በመቀበላቸው፣ ሁለት እህቶችም የአብነት ትምህርቱን በመከታተላቸው የተዘጋጀላቸውን ስጦታ ከብፁዓን ሊቃነ ጳጳሳት እጅ ተቀብለዋል። የአብነት ትምህርቱን በመከታተል ዲቁና ከተቀበሉ ተመራቂ ተማሪዎች ውስጥ አንዱ ዲያቆን ሚካኤል ገብረ ጊዮርጊስ ሲሆን ጊዜውም በአግባቡ በመጠቀም ለውጤት መብቃቱን ይናገራል። እዚህ ግቢ ከመግባታችን በፊት የነበርን የቤተ ክርስቲያን ልምድ ቆይተይ በጣም የተወሰነ እከታተል ነበር። እኛ ፍሬሾች እያለን ያየናቸው ተመራቂም እንዲሁም ተመራቂ ያሉ ተማሪዎች ድቁና መቀበል እንደሚችሉ ተምረው በአንድ መርሃ ግብር ላይ አይቼ ስለነበረ ከዛ በኋላ የመንፈሳዊ ቅናት አደረብኝ። ከዛም ተከታተየ ድቁናውን ለመቀበል በቅቻለሁ ማለት ነው ጊዜ አጠቃቀሜ ያው እንደ ሌሎች ተማሪዎች ነው የምናደርገው። የተለየ ነገር ግን ያው ፍቅሩ ካለን ያለንን አጋጣሚዎች እንጠቀማለን። ለምሳሌ ጧት ዶርም የምናድር ተማሪዎች ካለን ጧት ሌሊት ከ12 ሰዓት ጀምሮ እስከ አንድ ሰዓት በመማር ማታም እንዲሁ ብቻ የምናገኛትን ሰዓት መምህራንን በማፈላለግ መማር እንችላለን። ፍቅሩና ፍላጎቱ ካለን ለቤተክርስቲያንም ያለውን ጥቅም ከተረዳ ነው ብዙ የሚከብድ ያለ ነገር አይመስለኝም። የአብነት ትምህርት ከተከታተሉ እህቶች መካከልም አንዷ የሆነችው ማህደር ደርብ የአብነት ትምህርቱን መማሯ ያለውን ጥቅም ስትገልጽ ግቢ ጉባኤ ተሳትፎ እንደ እግዚአብሔር ፈቃድ ጥሩ ነበረ። በኮርስ ትምህርቶች ላይ ይሳተፋለኝ። ከዛ ውጪ ደግሞ በአብነት ትምህርት እንዲሁም በተለያዩ የአገልግሎት ክፍሎች ላይም በነበረኝ ጊዜ አገልግያለሁ። ትምህርት ባለብኝ ሰዓት ትምህርት እማራለሁ፣ አገልግሎት ባለበት ሰዓት ወደ አገልግሎት ሄዳለሁ፣ አብነት ትምህርት ባለበት ሰዓት በአብነት ትምህርት ሄዳለሁ እና እነዚህን ነገሮች ባለኝ ሰዓት ውስጥ አብቃቅቼ ስለምጠቀምባቸው እስከ ዛሬ ድረስ አልተቸገብኩበትም። ዋናው መጀመሪያ አስቀድሞ ማቀድ ስለሆነ ማለት ግን ያው የእግዚአብሔር መንገድን መከተል ትልቁ ነገር ነውና ግቢ ጉባኤ ያለን ትምህርቶች ብንማር ምክንያቱም ዓለም ላይ ያለው ነገር በጣም ብዙ የማያስፈልጉና ጠቃሚ ያሉ ነገሮች ስላሉ ግቢ ጉባኤያችን ላይ እንድንማር። በተለይ ግን በግሌ ማስተላለፍ የምፈልገው መልእክት ያብነት ትምህርት ሌሎቹን ትምህርቶች በሰንበት ትምህርት ቤትም በሌሎችም ማግኘት እንችላለን። በተለይ ግን የአብነት ትምህርቱን ግቢ ጉባኤ ላይ በጣም የተመቻቸ ነገር ስላለ ከዛ በኋላ ወደ ስራ ስለምንገባና ና ሊመቸን ስለማይችል የአብነት ትምህርቱን ተምረን ዲቁና መቀበል እንችላለን። ሌሎችንም ማስተማር እንችላለን። ለቤተ ክርስቲያንም ጠቃሚ ሰዎች መሆን ስለምንችል የአብነት ትምህርቱን እንድንማር ስል መልእክቴን አስተላልፋል። እስከ ዛሬ ድረስ ቤተክርስቲያን ብዙ የምትጠቀምባቸው ነገሮች አሉ። ከዛ ውስጥ አንዱ ዋናውም ቤተክርስቲያን የምትገለገልበት እግዚአብሔር አምላክን የምታመሰግንበት ትልቁ ነገር የአብነት ትምህርት ላይ የተመሰረተ ነው። ቅዳሴው፣ ሰዓታቱ፣ ማህሌቱ ሁሉም ከአብነት ትምህርት የመጣ ነው። ስለዚህ ካልተማርኩኝ ደግሞ ያንን ነገር ለማወቅ ይከብደኛል። በዚህ ምክንያት የግዴታ ቢያንስ የምችለውን ግቢ ባለኝ ቆይታ አቀራቢያ አካባቢ የአብነት ትምህርት ቤቶች ስላሉ እዛ ብማር የተሻለ ይሆንልኛል በሚል አስቤ ነው እና እንደ እግዚአብሔር መልካም ፍቃድ ግቢ ላይ የጀመርኩትን የአብነት ትምህርት ወደፊትም ቀጥዬ የተሻለ ነገር በቤተክርስቲያን ለቤተክርስቲያን የሚሆን እንደ ወንዶች ወይም እንደ ወንድሞች በቤተክርስቲያን ገብቼ ማገልገል ባልችልም ግን ልጆቼን ወደፊት ሞልድ ከሆነ ልጆቼን የማስተምርበት አካባቢ ላይ ያሉትን ሰዎች የምለውጥበት እኔ ተለውጬበት ማለት ነው። ከዛ በተሻለ ደግሞ ከዚህ የበለጡ ትልልቅ ትምህርቶችን የመማር ሀሳብ አለኝ እንደ እግዚአብሔር መልካም ፈቃድ ማለት ነው። በመርሃ ግብሩ ላይ ብፁዕ አቡነ ሉቃስ የሰቲት ሑመራ፣ የሰሜን ሱዳን እና የግብፅ አህጉረ ስብከት ሊቀ ጳጳስ፣ የትንሣኤ ዘጉባኤ ማተሚያ ቤት የበላይ ጠባቂ ብፁዕ አቡነ ኤልያስ የደቡብ ኦሞ እና የጋሞ ጎፋ አህጉረ ስብከት ሊቀጳጳስ ተገኝተው ማኅበሩ ያዘጋጀውን ያደራ መስቀል ለተመራቂዎቹ አበርክተዋል። ብፁዕ አቡነ ሉቃስ ለተመራቂዎቹ ባስተላለፉት መልእክትም የመማር ትርጉሙ ነባር ሃይማኖትን ትውፊትንና ሥርዓትን መጠበቅ በመሆኑ ክፉን በመቃወም ለሌሎች ምሳሌ መሆን እንደሚገባ አሳስበዋል ጸባይን ባሕሪን አስተካክሎ የመጀመሪያ ደረጃ እነዚህ ሳይኖራቸው ያስተማሩ ወላጆችን መንከባከብ ነው። ሳይኖራቸው ሳይማሩ ያስተማሩ፣ ሳያውቁ ያሳወቁ፣ ሳይበሉ የመገቡ፣ ሳይለብሱ ዳለበሱ ወገኖችን መርዳት ነው። ሌላው አገርን መርዳት ነው። አገርን ማለምለም ነው። አገርን ማልማት ነው። ጎጂ የሆነውን ሁሉ መቃወም ነው። እኛ እግዚአብሔር ወታደሮች ነን። እግዚአብሔር ወታደሮች እግዚአብሔር የሚወደውን የምንሰራ እኛ የመልካም ነገር ጠበቆች ነን። እኛ የመልካም ነገር ሁሉ ሕግ አስከባሪዎች ነን። ለሌላም አልተጠራንም። የተጠራነው ለዚህ መልካም ሥራ ብቻ ነው። ለመልካም ስራ ብቻ ነው። ለክፋትማ ሰይጣን አለ፣ እራሱ ጠር ያስተምረዋል፣ ሰይጣን ይሰራዋል። ስለዚህ ዛሬ ውድ ልጆቻችን በመልካም ነገር ተመረቃችሁ። ውድ ልጆቻችን በሰላም ነገር ተመረቃችሁ። ውድ ልጆቻችን በፍቅር ነገር ተመረቃችሁ ውድ ልጆቻችን፣ አገራችሁን ለማልማት ወገኖቻችሁን ለመጠበቅ እግዚአብሔርን ለማስደሰት ተመረቃችሁ። ስለዚህ ተፈሱ በእግዚአብሔር ዘረዳን ይህንችን ቀን ለማየት ለረዳን እግዚአብሔር በረዳን እግዚአብሔር ሁላችንም እንደሰት ይላል ነቢዩ። ይህንን ቀን ላደረሰን ያልደረሱ ሰዎች ሊኖሩ ይችላሉ። ያልፈጸሙ ሰዎች ሊኖሩ ይችላሉ። ነገር ግን እኛ ፈጽመን እዚች ሰዓት ስለደረስን፣ ግን እግዚአብሔር ልንደሰት ይገባናል። ስለዚህ ለትፈርህዎ ለእግዚአብሔር ተወከሉ በእግዚአብሔር እግዚአብሔርን የምትፈሩ ሁላችሁ በእግዚአብሔር መኑ፣ ለእግዚአብሔርም ታማኝ ሁኑ። እግዚአብሔር ታማኝ ሁኑ። አሁን እናንተ የምንጠብቀው ተጠብቀው ይሄን ነው። አዎ ውድ ወገኖቼ፣ ስለዚህ ሁላችንም እንግዲህ ማኅበሩ በትክክለኛ ወላጆች እነዚህ ልጆችን እያሳደገ እያስተማረ እየመከረ እስካሁን ድረስ ጥሩ የቤተ ክርስቲያን አጋርን እያፈራ ነውና በጣም በቅድሚያ ማኅበሩን እናመሰግነዋለን። ሐዋርያው ጳውሎስ እንዳ እንደ ተናገረው ለሃይማኖት ቁሙ፣ ጽኑ፣ ጠንክሩ ሁሉም ነገር በእናንተ ዘንድ በፍቅር ይሁን። ብፁዕ አቡነ ኤልያስ በመርሃ ግብሩ ፍጻሜ ላይ በሰጡት ቃለ ምዕዳን ሐዋርያው ቅዱስ ጳውሎስ የተሰጠህን አደራ ጠብቅ በማለት ለደቀ መዝሙሩ ጢሞቴዎስ ባስተላለፈው የአደራ መልእክት መነሻነት ተመራቂዎች ወደ ስራ በሚሰማሩበት ወቅት በታማኝነት እንዲያገለግሉ በማሳሰብ እንደ ዴማስ አለሙጣ እንዳታስቀራቸው ቤተ ክርስቲያን ያደራ መስቀል እንዳሰረችላቸው ሁሉ ቤተ ክርስቲያንና ሀገርን ማገልገል እንደሚገባቸው ገልጸዋል። ሐዋርያው ቅዱስ ጴጥሮ ጳውሎስ ተማሪውን ደቀ መዝሙሩን አስመስሎ የሳለውን ልጄም ይለዋል የመንፈስ ቅዱስ ልጁ ስለሆነ የተሰጠህን አደራ ጠብቅ። ይሄ ከባድ ቃል ነው። የተሰጠህን አደራ ጠብቅ ማለት በጣም ከባድ ነው። ወላጆች በቤተሰቦቻቸው የሚሰጣቸው አደራ አለ። የሃይማኖት አባቶች ለሃይማኖት ተማሪዎቻቸው የሚሰጡት አደራ አለ። መንግስት በዓለም ያሉ መንግስታት ለሰራዊቶቻቸው፣ ለታማኝ ሰራተኞቻቸው የሚሰጡት አደራ አለ። አደራው ይለያይ እንጂ አደራ ውስጡ ታማኝነት ነው። ሁሉም ያለው በየደረጃው ታማኝ መሆን። ይሄንን ርዕስ እንድጠቅስ ያነሳሳኝ ዛሬ ሁላችሁም በማህበረ ቅዱሳን በቤተ ክርስቲያናችንም ይሄ ትልቁ ዙፋን ነው። የቅዱስ ፓትርያርክ መንበረ ፓትርያርክ ትልቁ አዳራሽ ትልቁ ዙፋን አናት ነው። በዚህ ቦታ ላይ አደራ ተሰጥቷችኋል። አደራውም በዥንጉርጉሯ ክር የክርስቶስ መስቀል ውስጡ ትልቅ መልዕክት ነው ያለው። በጽሁፍም በንግግርም መልእክቱን አስተላልፈዋል እና ይሄንን ቅዱስ ጢሞቴዎስ የተሰጠውን አደራ እስከ መጨረሻው ድረስ እስከ ጥግ እስከ ጣራው እስከሚገባው ድረስ ጠብቆ ሀላፊነቱን ተወጥቷል ያኛው ደግሞ ሀላፊነቱን ሳይወጣ መንገድ ላይ ቀርቷል እንደ ይሁዳ በቤተ ክርስቲያን የአደራ ትምህርት የአደራ መልእክት ብዙዎች እስከ ጫፍ የደረሱ አሉ። እስከ መጨረሻው እስከሚገባው እስከማይገባው ደግሞ ያልደረሱ አሉ። ውስጡ ያለው መልእክት ምንድን ነው? መስቀሉን ተሸክሞ እዛው ቀራኒው ቦታ ማድረስ ነው። መንገድ ደከመኝ ብሎ መስቀሉን መጣል እንደማያስፈልግ ዓለም አደከመችኝ ህይወቴ ዛለ ደክም ያለው ብሎ ሃይማኖትን መንገድ ላይ መጣል መተው እንደማይገባ ይጥጉ ድረስ እስከ መጨረሻው ድረስ ይህ የሃይማኖት ጥበቃ ታዲያ ይህ አደራ ጥበቃ ታዲያ እስከ መጨረሻው ህይወት እስከ ማጥፋት ድረስ የሚያጋጥም ፈተና ይመጣል። ህይወትን መስዋዕት እስከ ማድረግ ድረስ ማለት ነው። የቃል አደራ አይደለም፣ የሚዳሰስ አደራ ነው ይሄ። አደራው እስከ መሞት እስከ መሰደድ እስከ መታሰር ድረስ የሚያደርስ አደራ። ዘመናዊውን ትምህርት ስትማሩ በሳህን እንጀራ ይዞ የሚሄዱ ልጆች አሉ። እንጀራ የሌላቸው ደግሞ ሸንኮራ በልተው የሚማሩ ልጆች እኮ አሉ። ዘመናዊውን ትምህርት አይደለም። እንዲህ አይነት ቤተሰቦች ናቸው ያስተማሯቸው። ወገኖቻችን ኢትዮጵያውያን ይህንን እንዲህ አይነት አድርጎ ያስተማረውን ቤተሰብ ከችግር ለማላቀቅ ባላችሁ ሞያ ታማኝነት፣ ሀገሪቱ ሀብት አታ አደለም እኮ ሀብት ሞልቷታል። ሀብት ማለት ውሃው በየአቅጣጫው የሚፈሰው ውሃ፣ ስንቱ ወንዝ ተሻግረን ነው አርባ ምንጭ እስከምንደርስ፣ ወለጋ እስከምደርስ፣ ስንቱ ወንዝ ይሻገረው ነበራል። ሞያውን የማሳየት የሀገርም አደራ ነው የወገንም አደራ የህዝባችን አደራ ይህ ምርቃት የህዝቡ የኢትዮጵያ ሕዝብ ምርቃት ነው። ይህ ምርቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምርቃት ነው እና የተሰጣችሁን አደራ ኦርቶዶክስ ተዋሕዶን መጠበቅ ማለት ነው፣ በመጀመሪያ ቀጥሎ ደግሞ የወገኖቻችሁን አደራ በተሰለፋችሁበት ቦታ ሁሉ እስክሪብቷችሁ ክፉ ምሪት እንዳይመራ እንዳይመራ ክፉ ምሪት እንዳይመራ ባለጉዳዩ ሲጉላላ ቀጠሮ አትስጡት። እግዚአብሔር ስልጣን ሲሰጣቸው ሰኞም ያልቀውን ነገር ሳምንትና ብላችሁ አትቅጠሩት። ይሄ ነው ታማኝ ማለት እኮ። በቃ ሀገራችን ላይ ያለውን ችግር በዚህ ነው የምንላቀቀው። እግዚአብሔር ይስጣቸው፣ አላጉላሉንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ናችሁ ስትባሉ ቤተ ክርስቲያኗ ትመሰገናለች እኮ። ወረብ በተመራቂ ተማሪዎች መዝሙር በአዲስ አበባ ማዕከል መዘምራን፣ እንዲሁም የአብነት ተማሪዎቹ በቆይታቸው ትምህርቱን እንዴት ይከታተሉ እንደነበር የሚያሳይ ትዕይንት አቅርበዋል።

ዱሳን በዚህ ዓመት ብቻ ከአምሳ ሺህ በላይ የግቢ ጉባኤያት ተማሪዎችን በማስመረቅ ላይ ሲሆን በከፍተኛ ትምህርት ተቋማት የግቢ ጉባኤያት ትምህርት መስጠት ከጀመረበት ጊዜ አንስቶ ከአምስት መቶ ሺህ በላይ ተማሪዎችን ማስመረቁ ከግቢ ጉባኤያት ማስተባበሪያ ክፍል ያገኘነው መረጃ ያመለክታል።